የመተው ልምምድ ያስፈልጋል። በተደጋጋሚ አንስቻለሁ። ፕሮፌሰር ብርሃኑ ዶክተር በለጠ በብዙ ጉዳዮች በማክሮኢኮኖሚክ ማሻሻያው ላይ በጣም ይጨቃጨቃሉ። በእያንዳንዱ ሪፎርም ይጨቃጨቃሉ፣ ሀሳብ ያነሳሉ። ለእኔ የሚቀለኝ የራሴ ፓርቲ ሰዎች ሰብስቤ ካቢኔ ማድረግ ይሻለኛል። ቢኮዝ ካቢኔ ውስጄ ካላጸደኩ ልሰራ አልችልም። እነሱ ደግሞ ካቢኔ አባላት ናቸው፣ መደበቅ አልችልም። አጀንዳውን ሁሉም ጉዳይ እንደሚቀበሉ አድርጋችሁ አታስቡ። እንደዛ አይደለም። ያሳለፋችሁ ሰዎች ናችሁ። አሁን ባለው አድሚኒስትሬሽን ከሚፎካከሩ ፓርቲዎች 273 ሰዎች በተለያየ ደረጃ በአመራር ተሳትፎ ይሰራሉ። 273 ሰዎች አራት ሚኒስትሮች አሉ። አራት ገደማ ሚኒስትር ዴታዎች አሉ። የቢሮ ኃላፊዎች አሉ። በዞን በወረዳ የተካተቱ ሰዎች አሉ። 273 የሚፎካከሩ ፓርቲ አመራሮች አሳትፌ አብሬ ሰራለው ያለ መንግስት ለትብብር ቦታ እንዳለው በቂ ማሳያ ሊሆን ይችላል። ሰዎች የሚያዩት ፕሮፌሰር ብርሃኖን ወይም ዶክተር አረጋዊን ወይም ዶክተር በለጠን ብቻ ሊሆን ይችላል። በየደረጃው ግን አሉ ሰዎች፣ በየደረጃው የተካተቱ ሰዎች አሉ። አሁንም ደግሞ ማረም ያለብን ነገር አለ፣ ማረም ያለብን ነገር በቂ አይደለም። ምን ፈልገው እያካተትን የተሻለች ኢትዮጵያን መፍጠር ነው እንጂ የብልጽግና ኢትዮጵያ መፍጠር አይደለም፣ ዓላማው እሱ አይደለም። ግን በአንድ ጊዜም ብናፍስ ፓርቲዎች ሰብሰብ ብለው ጠንካራ ሆኖ ሀሳብ ኖሯቸው ከመምጣት ይልቅ ቅድም እንዳያችሁት በጣም በርካታ ፓርቲ ነው ያለው። ሁሉም ሰው የሚፈልገው ደግሞ ፓርቲ ብሎ ሊቀመንበር መሆን ነው። ሊቀመንበሮች በሙሉ ብንሰበስብ አሁን ስልሳ ሰባ ትጠጋላችሁ። የኢትዮጵያ ካቢኔ ደግሞ እንደምታውቁት ሀያ ነው። አይበቃንም። ካቢኔው ራሱ ይህ ያስቸግራል። ሰብሰብ ሚባል ግን በእኛ በኩል ክፍት ነው። ከሚፎካከሩን ሰዎች ጋር ለመስራት ምንም ችግር የለብንም። ዋናው መስፈርቱ ግን ኢትዮጵያ አንድ ታላቅ ሀገር ሆና እንድትቀጥል በመንግስት በኩልም በሚፎካከር ፓርቲ በኩልም በተወሰነ ደረጃ የመተው ልምምድ ያስፈልጋል። በተደጋጋሚ አንስቻለሁ። ፕሮፌሰር ብርሃኑ ዶክተር በለጠ በብዙ ጉዳዮች በማክሮኢኮኖሚክ ማሻሻያው ላይ በጣም ይጨቃጨቃሉ። በእያንዳንዱ ሪፎርም ይጨቃጨቃሉ፣ ሀሳብ ያነሳሉ። ለእኔ የሚቀለኝ የራሴ ፓርቲ ሰዎች ሰብስቤ ካቢኔ ማድረግ ይሻለኛል። ቢኮዝ ካቢኔ መስጄ ካላጸደኩ ልሰራ አልችልም። እነሱ ደግሞ ካቢኔ አባላት ናቸው፣ መደበቅ አልችልም። አጀንዳውን ሁሉም ጉዳይ እንደሚቀበሉ አርጋችሁ አታስቡ። እንደዛ አይደለም። በብዙ ጉዳዮች ከፍተኛ ክርክር ያነሳሉ፣ ይቃረናሉ፣ ይጠይቃሉ። እንደዚህ አይነት ለመምድ ግን ካልተለማመድን በጋራ ሀገር ልንሰራ ስለማንችል ይኸው አራት ዓመታችን እኮ ነው። እነዚህ ሰዎች ከባለፈው ምርጫ ጀምሮ የካቢኔ አባት ሆነው አራት አመት አለን እየተጨቃጨቀን፣ ከውጊያው ስለሚሻል ከስደት ስለሚሻል ነው አብረን የምንሰራው። እና በእኛ በኩል ያለው እሳቤ ፉክክር ብቻውን በቂ አይደለም፣ ትብብር ያስፈልጋል። ባንግባባ እንኳን እየተባበርን ኢትዮጵያን ብንገነባ ይሻላል የሚል ሐሳብ አለን፣ ተናግረናል፣ ጽፈናል፣ ደግሞ ልንኖረው እየሞከረ ነው። ሙሉ ካልሆነስ እናሰፋዋለን፣ እናሰፋዋለን። ለምሳሌ ትግራይ አገልግለው በውጊያው ጊዜ ከስራ ውጭ የሆኑ ሰዎች አሉ የተባለውን እናጣራለን። ይሄ ካለን እናስተካክላለን። ለማስተካከል ዝግጁ መሆናችንን መገንዘብ ያስፈልጋል። ከዲሞክራሲ ልምምድ ችግር የተነሳ ግን በየቦታው በየቦታው ውስነቶች ይኖራሉ። በታች ወረዳ፣ ዞን ብቻ ሳይሆን ላይም ጭምር። ከየት እናመጣዋለን? ኢትዮጵያ ውስጥ ዴሞክራሲ አልነበረም። ስንወለድ አልነበረም፣ ስንኖር አልነበረም። ያልነበረን ነገር መቶ ፐርሰንት ለምን አታደርገውን ብትሉ ያስቸግራል። እና ግን ለውጡን እያየን የሚጎለውን ነገር እየሞላን ብንሄድ ደግሞ የተሻለ ሀገር ለመፍጠር የሚያግዝ ይመስለኛል። ለምሳሌ በባለፈው ስንገናኝ በክልል በዞን ደረጃ ችግር አለብን ስላላችሁ ወዲያው ተነጋግረን ሁሉም ክልሎች ሁሉም ዞኖች እንዲያነጋግሯችሁ ተደርገዋል። ከ30 በላይ ኬዝ እንደተፈታ ቃለው። በዛ ውይይት ምርጫ ቦርድ አፕላይ አርጋችሁ ምርጫ ቦርድ የእኛን ተሳትፎ ሲጠይቅ በሚኒስትርና ሚኒስትር ዴታ ብቻ ነው ውክልና የሰጠ ነው። እስከ ዞን ድረስ ታች ድረስ ስትከሱ ከዚህ ሚኒስቴር ወይም ዴታ እየላክን ያ ጉዳይ እንዲጣራ ያደረግነው እንዳይታፈን ስለፈለግን ነው። እነዚህን ጉዳዮች ታነሳላችሁ ብዬ ጠብቄ ነበር። እንፈልጋለን፣ ጽፈናል፣ አሰልጥነናል፣ በእኛ ደረጃ ሞክረናል። በጎደለው ደግሞ እናንተን ስትናገኛችሁ ግብአት እየወሰድን እያረምን ለመሄድ ነው ያለው ፍላጎት። ከባለፈው በዚህ ደረጃ አስታውሳሉ። በአፋር፣ በሶማሌ፣ በኦሮሚያ፣ በቤኒሻንጉል ብዙ የማጣራት ስራዎች ሲሰሩ እንደነበር አውቃለሁ። አሁንም የሚቀር ነገር ካለ ሲሚለር ልኝ፣ እናጣራለን። ችግር የለም፣ እናስተካክላለን። እንደ በአንድ ጀንበር ሁሉ ሙሉ አካል ሁሉ እንዳይጎል ጥንቃቄ ማድረግ ያስፈልጋል። ሁላችሁም እንዳላችሁት ከሌብነት ጋር፣ ከጽንፈኝነት ጋር፣ ዲሞክራሲን ኤክሰርሳይዝ ከማድረግ ጋር ብልጽግና ውስጥ ችግር አለ ያላችሁት ትክክል ነው። ለዚህ እየገመገም የምናባረረው የምናስረው፣ ስንት እኮ የምናወርደው ለዚህ ነው ብልጽግና የሆነ ሁሉ ምንም እንከን የሌለበት ነው የሚል አይነት እሳቤ እኛ የለንም። ይልቁንስ እናንተ ብትፈትሹ ሰው ኢዜማ ሲሆን፣ ሰው አብን ሲሆን፣ ሰው አረና ሲሆን፣ ሰው የሆነ ፓርቲ ሲሆን ተደብቄ እዛ ውስጥ አንድ ግሬ እዚህ አንድ ግሬ ጫካ ሊል እንደሚችል ስጠይቁት፣ በህግ ሲጠየቅ አረና ይሆናል ወይም የሆነ ፓርቲ ይሆናል ሲጠየቅ፣ ሌላ ጊዜ ግን የሚሰራው ከሌሎች ሀይሎች ጋር ነው። እኛም ውስጥ ኢንፊልትሬሽን አለ፣ እናንተም ውስጥ ኢንፊልትሬሽን አለ። እኛ ጋር ጠቁሙን፣ በማስረጃ እየገመገመን እርምጃ እንወስዳለን። እናንተም ስንጠቁማችሁ ግን ስሙ፣ እናንተም ስንይዝባችሁ ግን ለመፈተሽ ዝግጁ ሁኑ። ለዛ ለመፈተሽ ዝግጁ ካልሆናችሁ በቀር የምንፈልገው ነገር አናመጣም። የከበደንን ነገር ማወቅ አለብን። ቀላሉን ነገር ሳይሆን የከበደንንና ማድረግ ያለብንን ነገር ማወቅ ያስፈልጋል። እና ምህዳርን በሚመለከት በፉክክርና ትብብር መካከል ቆመን የሚፎካከሩ ፓርቲዎች አሳትፈን የተሻለች ኢትዮጵያን መፍጠር ፍላጎታችን ነው ስንል፣ ምህዳር ግን ለማን ይሰፋል ሚለውም ግን መጠየቅ አለብን ሁላችን። ለማን ነው ምህዳር የሚሰፋው? ይስፋ የሚባለው ምህዳር ሀሳብ አንግቦ ሀሳብ ሰንቆ ተደራጅቶ ሀሳቡን ሽጦ በፖለቲካ መድረክ ውስጥ ሚናውን ለመውጣት ለሚፈልግ ሰው ነው ወይስ ሀሳብና ነፍጥ ይዞ ሲፈልግ በነፍጥ ሲፈልግ በሀሳብ ለሚለው ነው? ይህን በደንብ ማየት ያስፈልጋል። ኢትዮጵያ ውስጥ ያለው የፖለቲካ ልምምድ ከተቻለ በኮሮጆ ካልተቻለ በካልቾ ዋናው ነገር አራት ኪሎ ነው። ፖለቲካ ይብቻ ነው። በኮሮጆም ይሁን በካልቾ የአራት ኪሎ ጉዳይ እስካልተመለሰት ድረስ ዲሞክራሲ ምህዳር ላለመቀበል ዝግጅ የሆነ በጣም ሰፊ ሰው ነው ያሉ። እንደነዚህ አይነት ሰዎች ደግሞ እድሜ ልካቸውን ይደክማሉ ብዬ ነው የማስበው። መድከም የለባቸውም። አንደርስታንድ ማድረግ አለባቸው። አሁን ያለውን አውድ። አሁን ያለው አውድ አይፈቅድም። እንደዛ ቶሎ ብለን አጀስት አድርገን በትክክለኛው መንገድ ህግን ተከትለን ፖለቲካ የምንጫወትበትን ነገር መፍጠር ያስፈልጋል እና የትጥቅ ትግል የማድረግ መብት የሚባል ዴሞክራሲ አለም ላይ የለም። ዴሞክራሲ ማለት የምታከብረው ህግ ሲሆን ነው እንጂ ህጉን ሳታከብረው ህጉ ደሞ እንዲያስከብርልህ መብት መጠየቅ ትክክል አይደለም። ይሄ የትርፍ ጊዜ ስራ አይደለም። በከፊል ፖለቲከኛ በከፊል አሸባሪ በከፊል ጋዜጠኛ በከፊል አሸባሪ በከፊል ብልጽግና በከፊል አሸባሪ እንደዛ አይቻልም። መምረጥ ነው። ይህ የሚቀላቀልበት ልክ በጣም ሰፊ ነው። ኢትዮጵያ ውስጥ አንድ አባባል አለ፣ ከስጋው እጾም አለው ከመረቁ አድርግልኝ የሚባል ነገር አለ። የሚጾም ሰው ከስጋውም ከመረቁም ነው የሚጾመው እንጂ ስጋ ስጋውን እጾም አለው መረቁ አድርግልኝ ማለት ትክክለኛ አባባል እንዳልሆነ ሁሉ ሲመች ሲመች በሰላም ሳይመች ሲቀር ደግሞ በኃይል እታገላለው ትክክለኛ ስላልሆነ እኛ ምንፈትሽ መረጃ ባገኘን ልክ እናጠራለን። እናንተም ውስጣችሁን አጥሩ። የጋራ ኃይል የፖሊሲ ዲፍረንስ ቢኖረውም በኢትዮጵያዊነትና ኢትዮጵያን በመገንባት እምብዛም የማይለያይ ኃይል ብንሆን ይሻላል። ይሄ መሆን የሚችለው ግን ብቸኛው ኃይል የመጠቀም ስልጣን የመንግስት እንደሆነ ካመንን፣ በኃይል ጉዳይ ማስፈጸም እንደምንችል እያሰብን ከሆነ አይሆንም። በሕገ መንግስቱ በብቸኝነት ኃይል መጠቀም ስልጣን የተሰጠው ለተመረጠ መንግስት ነው። ያንን መቀበል ያስፈልጋል። አሁን የእኛ ነው፣ ነገ ደግሞ ስታሸንፉ የእናንተ ሊሆን ይችላል። አሁን በእኛ እጅ እያለ አክብሩት፣ በእናንተ ጊዜ ሲመጣ ደግሞ እኛ ምንድናከብረው እንለማመደው። ያ ካልሆነ በቀር ሁላችንም እኩል በኃይል እርምጃ ለመውሰድ እየሞከርን የምናስበውን ዴሞክራሲ ኢትዮጵያ ውስጥ ልናመጣ አንችልም። ይሄን ከምህዳር አንፃር ብታስቡበት፣ ብዙውን ለማቀፍ እየሞከርን ነው። ችግር አለ ስትሉ ተወያይተን እየፈታን ነው። አቶ አደን ባለፉት ስድስት ወራት ሁለት ሶስቴ እንዳገኟቸው አቃለሁ። በክልልም ውይይት ነበረ። አሁን እናጠናክራለን። 100% ምላሽ ስለማናገኝ እየተወያየን እየፈታን እየተወያየን እየፈታን የምንሄድበትን መንገድ ብንፈጥር ምህዳሩ አሁን ብቻ ሳይሆን ለሚቀጥለው ምርጫም እየተሻለ እንደሚሆን ተስፋ አደርጋለሁ። የኛ ፍላጎት ከስድስተኛው ሀገራዊ ምርጫ የተሻለ ዴሞክራሲያዊ ምርጫ ኢትዮጵያ ውስጥ ይደረጋል እናስባለን። ማንም መረጣ ሊለውን የሚያውቀው ህዝቡ ቢሆንም በእኛ እምነት ግን የተሻለ ኢንክሉሲቭ ነገር ይፈጠራለን እናስባለን። ያ እንዲሆን በእናንተ በኩል የምንፈልገው ቅድም እንዳልኩት ሰብሰብ ብላችሁ ጠንከር ብትሉ በእኛ በኩል መተው ያለብን መደገፍ ያለብን ነገር ካለ እኛም ለማድረግ ዝግጁ ነን። እኛ እንወዳደራለን። ብልጽግና የሚወዳደረው ለማሸነፍ ነው። ህልሞች ስላሉት ግን ብልጽግና ብቻ የሚይዘው መንግስት፣ ብልጽግና ብቻ የሚይዘው ፓርላማ ለኢትዮጵያ ዲሞክራሲ ጠቅማል ደግሞ አናምንም። እኛ እንደዛ አናምንም። እኛ ማሸነፍ እንደምንፈልገው ሁሉ ሚፎካከሩ ፓርቲዎችን ቢሳተፉ ይጠቅማል እናስባለን። ይህን ስለምናስብ ይሄን እንዲሳካ ማክሲመም ጥረት እናደርጋለን። የእናንተን ድጋፍ ግን እንፈልጋለን። ካልደገፋችሁን ልንቸገር እንችላለን። ምክንያቱም በላይ ብንስማማም ታች ሲሄድ እንደምታውቁት የጎሳም የምናም ጉዳይ ስላለ ነገር እንዳይበላሽ ከወዲሁ ዓመት አለን የምንከራከርበት እንከራከራለን። ምንስማማበትን ደግሞ እየተስማማን እየለየን አብረን ብንሰራ ፓርላማውም ኢንክሉሲቭ ይሆናል። መንግስቱም ካሁን በላይ የተሻለ ኢንክሉሲቭ መንግስት ይሆናል። ይሄ ደግሞ ኢትዮጵያ ይጠቅማል። በዚህ መንገድ ለማየት ብንሞክር ይሻላል። ሀሳብን በነፃ የማራመድ ሀሳብን በነፃ የመግለጽ ሕገ መንግስታዊ መብታቸውን ማስከበር ላይ ያለው ውስንነት ደግሞ እኛን ይመለከታል። እሱን ደግሞ እኛን ፈትሻለን በሕግ ሬኮግናይዝ ተደርጓል። ማንም ሰላማዊ ኃይል ሐሳቡን በነጻ ማራመድ ይችላል። ሚዲያ መገልገል ይችላል። በመድረኮች ላይ ሐሳቡን ማንሳት ይችላል። ይህን የሚከለክሉ ጉዳዮች ቢሮን ጨምሮ ካሉ ደግሞ እኛ እየፈተሽን እናስተካክላለን። አቅም በፈቀደ መጠን አብዛኛውን ችግሮች ፈተን የተሻለ ምርጫ ለማድረግ ከእናንተ ጋር እንሰራለን። ከተነሱ ጉዳዮች ህገ መንግስትን የሚመለከት አይ ቲንክ በስድስት ክፍል ተከፍለው ከተነሱ ጥያቄዎች መካከል የህገ መንግስቱ ጥያቄ ትንሽ ህጸጽ ያለበት ይመስለኛል። በጋራ ያያችሁት ጉዳይ ከሆነ መልሰን ብንፈትሸው፣ ህጸጹ ምንድን ነው? አንደኛ ስለ ለውጥ ያለን እሳቤ ህገ መንግስት ካልቀየረ ምኑን የለውጥ መንግስት ይባላል የሚለው እሳቤ ትክክለኛ ሀሳብ አይመስለኝም ምክንያቱም ለውጥ ህጎች፣ ፖሊሲዎች፣ ስትራቴጂዎች፣ መመሪያዎች፣ ስትራክቸሮች ሊይዝ ይችላል። ይሄንም ሳይዝ የአመራር ለውጥ ራሱ ለውጥ ሊባል ይችላል። ህገ መንግስት ለመቀየር ሲመጣ ለውጥ ተደርጎ መውሰድ የለበትም። በእርግጥ ብዙ ለውጥ መጥቷል። ኢትዮጵያ ውስጥ የሚታይ ነገር ነው። የዛሬውን መድረክ ጨምሮ ለውጥ ነው ግን ህገ መንግስት ካልተለወጠ እንዴት የለውጥ መንግስት ይባላል? የሚል ድምዳሜ በዛ ትክክለኛ ሀሳብ አይመስለኝም። ህገ መንግስቱ ይለወጥ አይለወጥም እናየዋለን። ነገር ግን ያም በመለወጥ የለውጥ መንግስት፣ ያም ባለመለወጥ ደግሞ ያልተለወጠ ወይም የማይለወጥ መንግስት አድርጎ መውሰድ ከእሳቤ አንጻር ችግር አለበት ብዬ አስባለሁ። ሁለተኛው ህገ መንግስት መቀየር የመንግስት ስራ ብቻ አድርጎ መውሰድም ችግር አለበት። ይሄ መንግስት በህገ መንግስት የተፈጠረ አንድ አካል ነው። ራሱ ይህ መንግስት የፈጠረው ህገ መንግሥት ነው፣ በዛ ውስጥ ያለ አንድ አካል ነው እንጂ ህገ መንግሥት ፈጣሪ፣ ቀዳጅ፣ አጥፊ አይደለም። ያማ መጥፎ ሀሳብ ነው። እኳል እየመጡ መቅደድ እኳ አላዋጣማል። ይሄ መንግስት በህገ መንግስቱ ጥላ ስር የተፈጠረ አንድ አካል ሲሆን በለውጡ ውስጥም ደግሞ አንድ አክተር ነው። ብቻውን ህገ መንግሥት መቅደድ መቀየር የሚችል መንግስት ከሆነ ከትናንትናው ዲፍረንስ የለው። ያን እኛ አንደግፍም አንደግፍም። እኛ ምንፈልገው በውይይት በንግግር በምክክር ልክ እንደዛሬው ለምሳሌ በህገ መንግስቱ ላይ ሃምሳ ጥያቄ ቢኖር ሃምሳ ጉዳይ ቢኖር ሃምሳውን በአራት በአምስት ካታጎሪ ብንከፍለው አስሩ የግድ ያስፈልገናል ለለውጥ፣ ለልማት፣ ለአንድነት ኢምፖርታንት ነው። አስሩን ቀስ ለማየት እንችላለን። አስሩን ብዛም አይደለም ቢባል ዋናው ኮሩን ካስተካከልን የቀረውን ደግሞ ጊዜ እየወሰድን እያረምን መሄድ እንችላለን። ቀዶ መጻፍ ይቻላል። ቀዶ መጻፍ ግን የምናስባት ኢትዮጵያ አይፈጥርልንም። አይተናል እኮ አፍሪካ ውስጥ ብዙ መንግስታት መጥተው ቀይረዋል ሕገ መንግስት ችግር የለውም። ስለማናውቀው አይደለም። ብልጽግና በማጆሪቲ ስለሚመራ ሁለት ሶስተኛ ድምፅ እያስወሰነ